አሰላሙአለይኩም ወረህመቱላህ ወበረካቱህ ደህና የተከበራችሁ የቻናል ቤተሰቦች እንድናቸው ደህና ናቸው። ይቀንጋልሳለም አልሐምዱሊላህ ለቻናል ላይ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ዛሬ በድሪያ በቢጃማ በጅልባብ ከነ እያንዳንዱ ዋጋ ይዤ መጥቻለሁ ማለት ነው። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ግን ሼር ሼር አድርጉልኝ፣ ይጠፋል። በነገራችን ላይ ወይ አልተመቻቸልኝም። እዚህ ቢጃማ አለ ይሄ ከነ አደሬው ነው። አንድ ሺ ሶስት መቶ ብር ነው። ባውኑ ቢጃማ ነው ማለት ነው። የበረሃ ቢጃማ ይባላል። ይሄ ሺ ሶስት መቶ ብር ነው። እዚ ደሞ ድሪያ አለ። ይሄ አምስት ሺ ሶስት መቶ ብር ነው። አምስት ሺ ሶስት መቶ ይሄ ደግሞ ያው የተለመደው ድሪያ ነው። ይሄ አራት ሺ ስድስት መቶ ብር ነው። ይኸውላችሁ ይሄ ደግሞ ከእነ አደሬው ነው፣ ቢጃማ ከእነ አደሬው ነው። አንድ አይነት ነው፣ አደሬውም የቢጃማውም ማለት ነው። ይሄ ሺ ስድስት መቶ ብር ነው፣ እንደምትመለከቱት አንድ ሺ ስድስት መቶ ብር ነው። አደሬው የራሱ ነው ማለት ነው። ይሄ አንድ ሺ ብር ነው፣ የበረሃ ቢጃማ ነው የሚባለው ይሄ ደግሞ የማይሰበሰበው ባውኒ የሚባለው ቢጃማ ነው። ይሄ ከሰፍቶ ማለት ነው ተነመሰፈተነ ሁሉ ሰባት መቶ ብር ነው ማለት ነው። ተሰፍቶ 700 ብር ነው ማለት ነው። ይሄ ሁሉም አንድ አይነት ነው ዋጋው። ባውኒ ባውኒ ማለት የማይሰበሰብ ቢዣ ማለት ነው። ይሄ ሙሉ እንደምትመለከቱ እንግዲህ አንድ አይነት ነው ዋጋው ማለት ነው። ሰባት ሰባት መቶ ብር ነው ማለት ነው። ይሄ ደግሞ የሚሰበሰበው የበረሃው ቢጃማ ነው። ይሄ አምስት አምስት መቶ ብር ነው። ያው ይሰበሰባል ስታጥቁት ማለት ነው ያጥራል። አምስት መቶ ብር ነው ማለት ነው። እዚህ ጋርም ጅልባብ አለ እንዴ የምትመለከቱት እንግዲህ፣ ከፈለጋችሁ ቦታው መታችሁ መያዝ ትችላላችሁ፣ ማሰራት ትችላላችሁ። መምጣት ካልቻላችሁ ማዘዝ ክችላላችሁ በያላችሁበት ቦታ እናደርሳለን ማለት ነው። ዚህም ባው የበረሃ ብጃማ ይሄ የውጭው ብጃማ ነው። ይሄ ሁለት ሺ ስምንት መቶ ብር ነው። ከናደሬው ነው። ሁለት ሺ ስምንት መቶ ብር ነው። የሳውዲ አረቢያ ብጃማ ነው። ይሄ እንኳን የሀገር ውስጥ ነው። ይሄ ሺ ሶስት መቶ ብር ነው። ይህም በአሁን ያልኳችሁ ነው። ከለር እያስነበኳችሁ ማለት ነው። እዚጋ ጅልባብ አለ። የቱርክ ቢጃ የቱርክ ጅልባብ ጣቃው ማለት ነው፣ የቱርኩ ነው። ይህ ደግሞ አሁን ሳውዲ አረቢያ ዱባይ ምናምን ነገር ፋሽን የመጣው ጅልባብ ነው። ግን በነገራችን ላይ ከስር እንትን አለው ይሄ ምንድነው የሚባለው? ቀሚስ ቀሚስ ነው። ሁሉንም ለመልበስ አልመቸኝ ብሎ ነው ሰዓት ሲያጥረኝ ያው ተላ ያለውን ብቻ ለበስኩትኝ ማለት ነው። በጣም ነው የሚያምር በነገራችን ላይ ተሰርቶ ማለት ነው። እንግዲህ በዚህ ደሞ ከፍት ነው ደሞ አልተሰራ ማለት ነው። ይሄ ላችን ይመስላል። ይሄ ከነ ቀሚሱ ቀሚሱ እጅጌ ሙሉ ነው። ከውስጥ ሙሉ ቀሚስ ነው። ከነ ቀሚሱ ሁለት ሺ ሶስት መቶ ብር ነው የሚሰራው ማለት ነው። ሁለት ሺህ ሦስት መቶ ብር ነው። በቱርክ ጣቃ ነው። ይሄ ደግሞ ሰፋ ሰፋ ባለ ሱሪ ነው የተሰራው ከላይ በገዋን ነው። ይሄ አንድ ሺህ ሦስት መቶ ብር ነው። ሺህ ሦስት መቶ ብር ማለት ነው። ያው በየሁሉም ምርጫ ነው። ይሄም የቱርክ ጣቃ ነው። ከ ጅልባብ ነው አንገተ ጉርድ ማለት ነው። ይላችሁ ይሁን ፈርጥ ፈርጥ ነገሮች አሉት። ይሄ ሺ አራት መቶ ብር ነው። ባለ ፈርጡ ማታችሁ እንደምትመረከቱ እጅጌውም ላይ ያለው ተፊት ለፊትም አለው። አንገተ ጉርድ ነው። የቱርክ ጣቃ ነው። አንድ ሺ አራት መቶ ብር ነው ይሄ ማለት ነው። ይሄ የቱርክ ጣቃ ነው እንዳለ ይሄ ደግሞ ባለ ፈርጥ ብቻ ነው። ይሄ ሺህ ሦስት መቶ ብር ነው። የሆኑ የሆን ብልጭ ልጮች ፈርጦቹና ቁልፍ ፈርጦቹ ይለያያሉ። በነገራችን ላይ የሚያለያየቸው ግን መቶ ብር ነው ማለት ነው። ይሄም ቢጃማው ነው እንትኑ ነው የማይሰበሰበው ቢጃማ ማለት ነው። ይሄም ሰባት ሰባት መቶ ብር ነው እንደ ከለር አሳያችሁ። ይሄ በጣም የሚያምሩ የሚያምሩ ከለሮች አሉት። ይሄ ደግሞ የቀሚስ ነው የኢንተርኔት የሚባለው ጣቃ ነው። ደረጃ አንዱ ኢንተርኔት ሁለት ሺህ ብር ነው። ደረጃ አ ደረጃ ሁለቱ ሁለት ሺህ ብር ነው። ደረጃ አንዱ ደግሞ ሁለት ሺህ ሶስት መቶ ብር ነው። በኢስላሚክም በራስ ባለውም በአንገተ ጉርዱም ማለት ነው ዋጋው አንድ አይነት ነው። ሁሉም ኢስላሚክ ነው በቀሚስ አሰርተውት ነው ማለት ነው። ሁሉም ምርጫ ስለሚለያይ እንደዚህ ነው እላችኋለሁ። በጣም ነው የሚያማምረው። ዝፈዝፍላቸውን በጣም ብቻቸው የራሱ ይሄ በጣም የሚወራው ላይ ከለሩ ብትሉ አሰራሩ ብትሉ፣ ያኔ በነገራችን ላይ ስላልጨረስኩበት ብዬ ነው ጥልቅ ያደረኩት። እንደምታዩት ወደኋላ ወደ ፊት ነዋል፣ እጅጌ ላይ ያለው ማለት ነው። ከውስጥ ስላልተያዘ ማለት ነው፣ አልተሰራም። ዝም ብሎ እንደዚህ ነው፣ ዲዛይኑ ነው አሉ። ጆሮ እኔ ስላላሰራሁት እንደዚህ ብዬ ነው የሞከርኩት። እኔ ደግሞ ኒቃብ ነው፣ ትልቁ ኒቃብ ነው። ለኬ እንደዚህ በክፍት በክፍት ነው የሚሆነው። እኔ አልገባኝ ብሎ ማለት ነው። ይሄ ደግሞ ባለ ራሱ እንትን ነው። በጣም አወለጋገደኝ እኮ ሸኩዬ ነው። በረንገራችን ላይ በጣም አፈጥናለሁ። ይሄ ይሄ ደግሞ ስድስት መቶ ብር ነው። ባለ ሁለት ተደራራቢው ነው። እንዴት ነው በጣም የሚያምረው! ደህና ከጅልባቡ ጋር ሊመሳሰል ይሄኛው ትንሽ ፈዘዝ ይላል ይሄኛው ትንሽ ደማቅ ይላል እንጂ በጣም ነው የሚያምረው። በከለር አረብ ነገራችን ላይ ቡኒ ከለር አለ፣ ወይን ጠጅ ነገር አለ፣ አረንጓዴ አለ፣ ጥቁር አለ። አያቸውታ በጣም ነው የሚያማምረው። ምንድን ነው ሄደው የሚባለው ስሙ ጠፋኝ። ወደ ሰማይ እየወሰደውም አለ። እምርም ወላሂ በጣም ነው የሚያምረው። ነገራችን አያችሁታል አይደለ ይሄ የሚመስላል ማለት ነው። ሚጋቡ በትንሹም ከፈለጋችሁ፣ ከዚህም ደግሞ በትልቁም ከፈለጋችሁ፣ በፈለጋችሁ ዲዛይን አለ። እነዚህ ደግሞ ሻርቦች ናቸው። እነዚህ አራት አራት መቶ ብር ናቸው ማለት ነው። አንዷ አራት መቶ ብር ናት። ቆይላ ሲምቦል አንዷ አላት። እቺ ለብሼ ላሳያችሁ። በነገር ሳይክል አልነጠልላችሁም። ሳንታቸው በአጥሯ ነው። እችም አራት መቶ ብር ናት። ሩፍ አላት በነገር ሳይክል ይህን ይመስላል እች አራት አራት መቶ ብር ናቸው ማለት ነው። እንዲ ደግሞ የልጆች ናቸው ስምንት ስምንት መቶ ብር ናቸው። እንደዚህ ደግሞ የልጆች ማለት ነው። የመካከለኛ አጓጉል ልጆች ናቸው ትንንሽ ሳይሆኑ ማለት ነው። ወደዚህ ደግሞ መጣሁኝ ይሁንላችሁ። ይሄ ደግሞ እንትን ነው የልጅ ነው። ይሄም አያችሁታ ተደራራቢ ባለ ሁለት ኮፍያ ነው። ይሄን የለበስኩት ባለ አንድ ኮፍያ ነው። ይሄ ደግሞ ባለ ሁለት ኮፍያ ነው። አያችሁታ በጣም የሚያምረው ነው ስታየት እራሱ ይሄ የልጅ ነው ማለት ነው። ይሄ አንድ ሺህ አንድ መቶ ብር ነው የልጆት ማለት ነው። ልጅ ስላችሁ በጣም ትንሽ ልጅ ሳይሆን መሀከለኛ ልጅ ነው ማለት ነው። ይሄ ባለ ኮፍያ ጅልባብ ነገር ላይ በጣም አምሮኛል። በጣም ነው ያማረኝ ማለት ነው። እዚ ደግሞ የሙሽራ ንቃብ ናት። እንደዚህ ከፈለጋችሁ ለሙሽራም ከፈለጋችሁ በነጭ ይመጣል። እቺ ዋጋዋ አራት መቶ ሀምሳ ብር ናት፣ ብቻዋን ማለት ነው። ይሄ ደግሞ ምንድነው የሚባለው? በነገራችን ስሙን አላውቀውም። ሲያሰሩት ብቻ ነው የማጋ ሲያሰሩት ብቻ ነው ማውቀው። ስሙ ምን እንደሆነ አላውቅም። እርጭ ቀሚስና መሃል ላይ ያለው በጣም የሚያምር ሄራስ ማለት ነው። እንዳልኳችሁ ቀሚስ ቀሚስ ነው፣ አለብስላችሁ እንከ ላይ ይሄን ብቻ ከለብስኩላችሁ ይዘጋቸዋል። ለሲምቦል ለማሳየት ስለሆነ ማለት ነው። ጥልቅ ነው የምትደረገው፣ ግን እጅጌ የላትም ዝምብላ ነገር ናት ማለት ነው። ከስር ግን ቀሚሱ እጅጌ ጋር አለው ማለት ነው። እየችሉት አይደለ? ያው እንደዚህ ነው የሚሆነው። ይሄ ከኋላ ተደራራቢ ነው፣ ከፊት ደግሞ ነጠላ ነው። ያው እንግዲህ ከውስጥ እንደሚታሰር መቼም አይጠፋችሁም ብዬ ነው የችካውት ነገር። ይሄን ቀሚሱ ከውስጥ ያለው እጅጌ ሙሉ ዝም ብሎ ሰፊ ቀሚስ ነው። ይሄው እንደምታዩት፣ ይሄ ነው ቀሚሱ፣ በጣም ሰፊ ነው። ያው ተላይ ድራም መኖር ነው እንጂ የራሱ ብቻውን መለበስ ይችላል ማለት ነው። ስካስተ ሳይያች ከለረም ያች ታደለ ይሄን ይመስላል። ይሄ ሁለት ሺህ አንድ መቶ ብር ነው። ይቺ ግን በጣም አምራለች። በነገራችን ላይ እንደዚህ ከስር ጠባብ ስለሚለብሱ ሰዎች እጅን ከላይ ጣል ያደርጋሉ። በጣም ሰፊ ናት፣ አምራለች። እዚህም አለ የተሰቀለ በአሁን ባሳያችሁ አይነት ነው። እዚህ ደግሞ እናኔን አልብሰዋታል። ዋጋው አንድ አይነት ነው፣ ሁለት ሺህ አንድ መቶ ብር ነው ማለት ነው። ከኋላ ሁለት ተደራራቢ ነው፣ ከፊት ግን አንድ ተደራራቢ ነው ማለት ነው። ይሄን ይመስላል። ሁላችሁም ማዘዝ ለምትፈልጉ ማዘዝ ትችላላችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በያላችሁበት ያለ ሰላምታ እና ዝነታ አይለያችሁ እላችኋለሁ።